በአዲስ አበባ የኤርትራ ኤምባሲ በዛሬው ዕለት በገጹ ላይ ያሰራጨው መረጃ ትኩረት ስቧል። ኤምባሲው ኢትዮጵያ ረጅም ርቀት ሚሳኤሎችን ጨምሮ በርካታ መሳሪያዎችን ታጥቅ ያለው በማለት ልትወረን ነው የሚል ክስ የያዘ ነው። ይህ ንግግር ፕሬዚዳንት ኢሳያስ አፈወርቂ ከአንድ ወር በፊት የተናገሩት እንደሆነም ከመረጃው ላይ ለማየት ተችሏል። የማስታወቂያ ሚኒስትሩ በበኩላቸው ጦርነቱ አይቀሬ እየሆነ ነው፣ በአስቸኳይ እናስቁመው ሲሉ ተማጽነዋል። በዝርዝር እናስደምጣቸዋለን። የፋኖ ታጣቂዎች በኦሮሚያ ጥቃት ፈጸሙ። አንድ የአካባቢው ባለስልጣን ጽንፈኛ ኃይሉ በተደራጀ መንገድ ጥቃት መፈጸሙን ገልጸው ታጣቂዎቹ ስናይፐርና ብሬን የታጠቁ ናቸው ብለዋል። ነዋሪዎች በበኩላቸው ታጣቂዎቹ ወደ ከተማ ገብተው ተኩስ የከፈቱት በምሽት መሆኑን የገለጹ ሲሆን ጥቃቱ በአራት አቅጣጫ የተፈጸመ ነው ብለዋል። እንመለስበታለን። ፍልስጤም እየተሳካላት ነው። ዓለም ለእስራኤል ጀርባውን ሲሰጥ፣ ለፍልስጤም ደግሞ እጁን እየዘረጋ ነው። በርካታ የአውሮፓ ሀገራት ለፍልስጤም የአገርነት እውቅና እየሰጡ ነው። ይህም የአውሮፓ ሀገራትን ለሁለት ሰንጥቋል። እስራኤል እውቅና የሰጡ የአውሮፓ ሀገራትን እያስጠነቀቀች ነው። ኤርትራ ለፍልስጤም የአገርነት እውቅና ካልሰጡ ሀገራት መካከል ተመድባለች። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ አንዳፍታ ሚዲያ ቤተሰቦች ከአንዳፍታ ላውኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በአዲስ አበባ የኤርትራ ኤምባሲ በዛሬው እለት በገጹ ላይ ያሰራጨው መረጃ ትኩረት ስቧል። ኤምባሲው ኢትዮጵያ ረጅም ርቀት ሚሳኤሎችን ጨምሮ በርካታ መሳሪያዎችን ታጥቅያለው በማለት ልትወረን ነው የሚል ክስ የያዘ ነው። ይህ ንግግር ፕሬዝዳንት ኢሳያስ አፈወርቂ ከአንድ ወር በፊት የተናገሩት እንደሆነ ከመረጃው ላይ ለማየት ተችሏል። ማስታወቂያ ሚኒስትሩ በበኩላቸው ጦርነቱ አይቀሬ የሆነ ነው፣ በአስቸኳይ እናስቁመው ሲሉ ተማጽነዋል። የኤርትራ ኤምባሲ በአዲስ አበባ ከሁለት ወር ገደማ በፊት ከተላለፈው ቃለ መጠይቅ ላይ ስለ ኢትዮጵያ ጦርነት ዝግጅት የሰጡትን ሐሳብ ዳግም ለጥፏል። ኤምባሲው ያጋራው የኢሳያስ ሐሳብ እኛ 130 ሚሊዮነን በቅጽበት ማጥቃት እንችላለን፣ ድሮን ታጥቀናል፣ 3500 ኪሎ ሜትር የሚሸፍኑ ሚሳኤሎች አሉን፣ አሰብን እንቆጣጠራለን የሚሉ ዛቻዎች ከኢትዮጵያ በኩል እየተሰነዘሩብን ነው የሚል ነው። የአገሪቱ የማስታወቂያ ሚኒስተር በበኩሉ ጦርነቱ ሳይጀመር እናስቁመው ሲል ተማጽኗል። አስመራው ቃል አቀባይ አዲስ ባሰራጩት መረጃ የኢትዮጵያው ገዢ ፓርቲ ብልጽግና ባለስልጣናት ባህር በር ለማግኘት በሚል ቀጠናዊ ቀውስ ለመፈብረክ የሚያደርጉት ጥረት በአሁኑ ወቅት ከፍተኛ ደረጃ ላይ ደርሷል ብለዋል። የማነ በኤክስ ማኅበራዊ ትስር ገጻቸው ላይ ባሰራጩት መረጃ የሻዕቢያ ስጋት ማየሉን በይፋ አረጋግጠዋል። የአስመራ ባለሥልጣናት ከፍተኛ ደረጃ ላይ ደርሷል ያሉትን ውጥረት እንዳይፈነዳ ወደ ድርድር እንዲገቡ ለቀረበላቸው ጥያቄ ግን የሰጡት አዎንታዊ ምላሽ የለም። ኤርትራ የብልጽግና ባለሥልጣናት በባህር በር ዙሪያ በየዕለቱ አሳሳችና ተንኳሽ ንግግሮችን ያደርጋሉ ስትል ክስ አሰምታለች። ምንም እንኳን ኤርትራ ጉዳዩን የገዢው ብልጽግና ፓርቲ ብቻ አድርጋ በተደጋጋሚ ብታቀርበውም የኢትዮጵያ የባህር በር ጥያቄ ቀድሞም የነበረ መሆኑ ይታወቃል። አሁን ላይ በገዢው መንግስት ደረጃ የተገፋበት ጉዳይ መሆኑ ነጻ ሀገርነቷን ስታውጅ ኢትዮጵያን ያለ ባህር በር ያስቀረችው የኤርትራ ባለስልጣናት እንቅልፍ ነስቷቸዋል። በተለይም ጠቅላይ ሚኒስትር አብይ ከሰሞኑ የኛ የሆነውን ቀይ ባህርን ለመጠየቅ አምስት ዓመት ተለማምጠናል ማለታቸው አስደንግጧቸዋል። ጠቅላይ ሚኒስትሩ ከዚህም በኋላ በአስቸኳይ ወደ ድርድር የማትገቡ ከሆነ እንመጣባቸዋለን አይነት አቋም አንጸባረቃቸው በአስመራ ቤተ መንግሥት መረበሽ ፈጥሯል። ይህንኑ የመረበሽ ስሜት የአስመራው ቃል አቀባይ በሰዓታት ልዩነት ብቅ እያሉ በተደጋጋሚ በሚያሰራጩት መረጃ ላይ መታዘብ ይቻላል። ትናንት አመሻሽ ላይ እንደተለመደው የአስመራን ስጋት የገለጹት የማነም የብልጽግና ባለስልጣናት ቀጠናዊ ትርምስ በመቆስቆስ እንቅልፍ ነስተውናል ብለዋል። የማነ በተለይ ሰሞነኛው የብልጽግና ባለስልጣናት ተብሎ የገለጹትን የጠቅላይ ሚኒስትሩ ማሳሰቢያም የውጥረቱ ደረጃ ከፍ ማለቱን ማረጋገጫ አድርገው አቅርበውታል። ከብልጽግና ባለስልጣናት ንግግሮች መካከል አንዱ የኤርትራን ታሪክ መከለስና አዛብቶ ማቅረብ ይገኝበታል ብለዋል። የቅኝ ግዛት ድንበሮችን ጨምሮ የዓለም አቀፍ ሕግጋትን ዋና ዋና መርሆችን ሆን ብሎ መጣስና ግዴለሽ የጦርነት ዛቻ ሌላኛዎቹ የብልጽግና ባለስልጣናት ትርክቶች መለያ እንደሆኑ የማነ ገልጸዋል። የማነ በአሰራጩት መረጃ የአፍሪካ ቀንድ ቀጠና አላስፈላጊና ማስቀረት የሚቻል ሌላ ዙር ግጭትና ትርምስ ውስጥ ሊገባ አይገባውም፣ በማለት አሳስበዋል። ይሁን እንጂ ወደ ግጭት ከመግባት ኢትዮጵያ በአነሳቸው የባህር በር ጥያቄ ላይ መደራደር ይሻላል ለሚለው ምክረ ሀሳብ የሰጡት ምላሽ የለም። በአሁኑ ወቅት በኢትዮጵያና ኤርትራ መካከል የተፈጠረውን ውጥረት ለማርገብ ሁለቱ ሀገራት ለድርድር እንዲቀመጡ ሀያላን ሀገራት እየመከሩ ነው። በኢትዮጵያ በኩል ለድርድር ዝግጁነት መኖሩን ጠቅላይ ሚኒስትር አብይ አህመድ ከሰሞኑ የገለጹ ቢሆንም በኤርትራ በኩል ለንግግር በር አልተከፈተም። በኦሮሚያ ክልል ወለጋ ቀጠና የሚንቀሳቀሱ የፋኑ ታጣቂዎች ከምስራቅ ወለጋ ሆሮ ጉዱሩ ዞን ዋና ከተማ ሻምቡ በቅርብ ርቀት ጥቃት መፈጸማቸው ተገለጸ። የአካባቢው ባለስልጣናት ጽንፈኛ ያሏቸው የፋኖ ታጣቂዎች ከሻምቡ ከተማ 47 ኪሎ ሜትር ርቀት ላይ በምትገኘው ወረዳ ከተማ በአራት አቅጣጫ በከባድ ኃይል ማጥቃታቸውን አረጋግጠዋል። ፋኖ ታጣቂዎች ጥቃት የፈጸሙት ከሆሮ ጉዱሩ ወለጋ ዞን አስተዳደር ዋና ከተማ ሻምቡ በ47 ኪሎ ሜትር ገደማ ርቀት ላይ በምትገኘው የአቤ ደንጎሮ ወረዳ ነው ተብሏል። ከትናንት በስቲያ ወደ ወረዳው መቀመጫ ከተማ መግባታቸውን ተከትሎ ከ3000 በላይ ነዋሪዎቹ ወደ ጫካ መሸሻቸውን ዶቼ ቬለ ዘግቧል። የአካባቢው ነዋሪዎች ወደ ከተማ ዘልቆ የገባውን የፋኖ ታጣቂ ኃይል ሲገልጹት ከፍተኛ ኃይልና ትጥቅ ያለው ኃይል ነው የገባው፣ ሬንና ስናይፐር የታጠቁ ናቸው ብለዋል። ነዋሪዎቹ አክለውም ታጣቂዎቹ ወደ ከተማ ገብተው ተኩስ የከፈቱት በምሽት መሆኑን የገለጹ ሲሆን ጥቃቱ በአራት አቅጣጫ የተፈጸመ ነው ብለዋል። የፋኖ ታጣቂዎች ወደ ከተማ ዘልቀው በፈጸሙት ጥቃት በሰላማዊ ሰዎች ላይ የደረሰ ጉዳት ስለመኖሩ የተባለ ነገር የለም። የወረዳው ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ አለማየሁ ድጉማ፣ ያው ማታ ተኩስ ነበር፣ እስካሁን የሆነ ነገር የለም፣ እኛም ሕብረተሰቡ ሰላምነን በማለት በሰላማዊ ሰዎች ላይ ጉዳት አለመድረሱን አረጋግጠዋል። ከፍተኛ ቁጥር ያለው ኃይል ወደ ወረዳው ዋና መቀመጫ ቱሉ ዋዩ ከተማ መግባታቸውን የጠቆሙት ነዋሪዎች ከመንግስት ኃይሎች ጋር ውጊያ መካሄዱን ጠቁመዋል። ወደ ከተማ ዘልቀው የገቡት የፋኖ ታጣቂዎች ቱሉዋዩ ከሚገኙት ጸረ ሽምቅ ከተባሉ የመንግስት የጸጥታ ኃይሎች ጋር የተኩስ ልውውጥ እንደነበር ገልጸዋል። ነዋሪዎች በአራት አቅጣጫ ወደ ከተማ ገብተዋል ያሏቸውን የፋኑ ታጣቂዎች ከመንግስት ኃይሎች ጋር ለአንድ ሰዓት ያክል የዘለቀ ውጊያ ማድረጋቸውን ተናግረዋል። አንድ ነዋሪ ምሽት ላይ ከፍተኛ ቁጥር ያለው ኃይል ነው ወደ ከተማው የገባው። በጸረ ሽምቅ ኃይልና ኦሮሚያ ፖሊስ ነው። ትንሽ የተረጋጋው ከሶስት ሰዓት ከ30 ጀምሮ ለአንድ ሰዓት ያህል ተኩስ ነበር ብለዋል። የወረዳው ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አለማየሁ ዱጉማ ታጣቂዎቹ ወደ ከተማ ገብተው እንደነበር አረጋግጠዋል። ታጣቂዎቹ ከመንግስት ኃይሎች ጋር ለአንድ ሰዓት ገደማ ከተታኮሱ በኋላ ተመልሰው ወደሚቆጣጠሯቸው አካባቢዎች መመለሳቸውን አመላክተዋል። በፋኑ ታጣቂዎችና በመንግስት ኃይሎች መካከል የተካሄደው የተኩስ ልውውጥን ተከትሎ ጫካ የገባው ሕዝብ ወደ ከተማ መመለስ መጀመሩ ተጠቁሟል። እንደ ጉለንቴ ቱሉ ሞቲና ቱሉ መጢ በተባሉ ቦታዎች የፋኑ ታጣቂዎች በስፋት የሚንቀሳ የሚንቀሳቀሱበትና ጥቃት የሚፈጽሙባቸው ቦታዎች ናቸው ተብሏል። የአካባቢው ባለስልጣናት የፋኑ ኃይሎች በስፋት ከሚንቀሳቀሱበት አማራ ክልል ተሻግረዋል ያሏቸው ታጣቂዎች በተደጋጋሚ ጥቃት በመፈጸም ወንጅለዋል። ለአመታት በአማራ ተወላጆች ላይ ያነጣጠረ ጥቃት በተፈጸመባቸው አንዳንድ የወለጋ አካባቢዎች የፋኑ ታጣቂዎች እንቅስቃሴ ከጊዜ ወደ ጊዜ እያደገ መሆኑ ይነገራል። የአማራ ታጣቂዎች በወለጋ አካባቢ መደራጀት የጀመሩት ከ2014 ዓ.ም ጀምሮ እንደሆነ ተገለጸ ሲሆን በተለይ ከፋኑ እንቅስቃሴ ጋር በተያያዘ የተደራጀ ኃይል እየሆነ ነው ተብሏል። በአካባቢው የፋኑ ታጣቂዎች እንቅስቃሴ ከጊዜ ወደ ጊዜ እያደገ መምጣቱን ተከትሎ መከላከያ ሰራዊት በተደጋጋሚ ውጊያ ማድረጉን ይገልጽ ነበር። ፍልስጤም እየተሳካላት ነው። ዓለም ለእስራኤል ጀርባውን ሲሰጥ ለፍልስጤም ደግሞ እጁን እየዘረጋ ነው። በርካታ የአውሮፓ ሀገራት ለፍልስጤም የአገርነት እውቅና እየሰጡ ነው። ይህም የአውሮፓ ሀገራትን ለሁለት ሰንጥቋል። እስራኤል እውቅና የሰጡ የአውሮፓ ሀገራትን እያስጠነቀቀች ነው። ኤርትራ ለፍልስጤም የአገርነት እውቅና ካልሰጡ ሀገራት መካከል ተመድባለች። በኒውዮርክ የተባበሩት መንግስታት ጉባኤ ላይ የፈረንሳዩ ፕሬዚዳንት ኢማኑዌል ማክሮን ለፍልስጤም አገርነት እውቅና ሰጠዋል። አሁን ጊዜው የሰላም ነው። በጋዛ እየተካሄደ ያለው ጦርነት ትክክል አይደለም ብለዋል። የመንግስታቱ ድርጅት ጠቅላላ ጉባኤ ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዛሬ ንግግር ያደርጋሉ ተብሎ ይጠበቃል። የጆርዳንና የካታር መሪዎችም ንግግር የሚያደርጉ ይሆናል። ሰኞ ፈረንሳይና ሳውዲ አረቢያ ባዘጋጁት የሁለት ሀገራት መፍትሄን የተመለከተ ውይይት ላይ አሜሪካ አልተገኘችም። ጀርመንና ጣሊያንም ውይይቱን አልተካፈሉም። በቀጣይ ቤልጅየም፣ ማልታ፣ አንዶራና ሳን ማሪኖ ለፍልስጤም ሀገርነት እውቅና ይሰጣሉ ተብሎ ይጠበቃል። ዩኬ፣ ካናዳና አውስትራሊያ ለፍልስጤም ሀገርነት እውቅና ሰጠዋል። ጋዛ ባለው ሰብአዊ ቀውስና በዌስት ባንክ ያለው የሰፈራ መስፋፋት ምክንያት ዓለም አቀፉ ማህበረሰብ እስራኤል ላይ የሚያደርሰው ጫና በርትቷል። ለፍልስጤም ሀገርነት እውቅና መስጠት ሐማስን ማበረታታት ነው ስትል እስራኤል ነቅፋለች። እስራኤል በጋዛ በምትፈጽመው ጥቃት ከ65 ሺህ በላይ ፍልስጤማውያን መገደላቸው ተዘግቧል። የእስራኤል ወታደሮች ጋዛን ለምኩ መቆጣጠር ጥቃት መፈጸማቸውን ቀጥለዋል። ጋዛ በሚሊዮን የሚቆጠሩ ሰዎች ለረሃብ ተጋልጠዋል። ፈረንሳዩ ፕሬዚዳንት ማክሮን ጦርነቱ መቆም እንዳለበትና ታጋቾች መለቀቅ እንደሚገባቸው ገልጸዋል። ማብቂያ የሌለው አጥፊ ጦርነት መገታት አለበት፣ ከኃያልነት በላይ መብትን ማክበር መቅደም አለበት ብለዋል። ዓለም አቀፉ ማህበረሰብ በመካከለኛው ምስራቅ ዘላቂ ሰላም ማስፈን እንደተሳነው ፕሬዚዳንቱ ጠቅሰዋል። የሁለት ሀገራት መፍትሄ ለመተግበር የተቻለንን ማድረግ አለበት ሲፈን እስራኤልና ፍልስጤም ጎን ለጎን በሰላም መኖር ይችላሉ ብለዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጋዛ ያለው ሁኔታ በሞራል በሕግና በፖለቲካም ተቀባይነት የሌለው መሆኑን ገልጸዋል። በእስራኤላውያንና በፍልስጤማውያን መካከል ሰላም እንዲሰፍን ብቸኛው መፍትሄ ሁለት ሀገራት መመስረት መሆኑንም አስረግጠዋል።